አንደኛ ዮሐንስ ምዕራፍ ሶስት ቁጥር ሶስት ላይ ነው ያለ ነው፣ ዛሬ የምንነጋገረው። ቁጥር ሶስት ላይ ያለሁን እሱ ንጹህ እንደሆነ ንጹሃን ሁኑ። የዛሬው ርሴን እንደዚህ ብዬ ርሰጥቸዋለሁ። ለዚህ ለቁጥር ሶስት በህብረት የነጻ በሁሉ ይነጻል። በህብረት መንጻት፣ በህብረት መንጻት ማለት ሪሌሽንሺፕ ህብረት ንጹህ ከሆነ የተቀደሰ ከሆነ ለህብረት ዋጋ ካለ ለእርስ በርስ ብረትም ከእግዚአብሔር ጋር ላለ ብረትም። ስለዚህ በህብረት መንጻት በሕይወታችን በጣም አክብረን አተኩረን ልንሰራበትና በጣም አርገን ቫሊዩ ሰጠን ልንተጋበትና ልናነፃው የሚገባው ነገር ቢሆን ሪሌሽንሽፕ ነው። እኛ ለእርስ በርስ ግንኙነት በጣም ዋጋ ያለን ሰዎች መሆን መቻል አለብን። ዛሬ ሰይጣን በእጅጉ የመታው የእርስ በርስ ብረትን ነው። ዛሬ ደግሞ በቃሉ መንፈስ እንወገዋለን። እኛ ሌሎች የሚያስፈልጉን ሰዎች ነን፣ ለሌሎች የምናስፈልግም ሰዎች ነን። እኛ ሌሎች የሚያስፈልጉን፣ ለሌሎች የምናስፈልግ በጣም ኢምፖርታንትም ሰዎች ነን ሌሎችም ለእኛ ኢምፖርታንት ናቸው እኛ ያለ ሌሎች ምንም እንዳናደርግ ተደርገን የተሰራን ነን ያለ ሌሎች እንዳንንቀሳቀስ ተደርገን የተሰራን ሰዎች ነን እኛ ማለት ነው ሰው ያለ ሰው እንዳይሆን ተደርጎ የተሰራ ሰው ከሰው ጋር እንዲኖር ተደርጎ የተሰራ አሮፕላን አይሮፕላን ያለ ቤንዝል ምንም እንኳን ከፍ ቢኖረው ፓወር ቢኖረው ወደ ሰማይ መብረር ቢችል ያ ግዙፍ አውሮፕላን መስራት ቢችል ፋብሪካው ሲሰራው ከቤንዝል ጋር ነው። ቴሌቪዥን ሲሰራ ተግባሩን እንዲፈጽም ዓላማውን እንዲያደርግ የተሰራው ከኤሌክትሪክ ጋር ነው። አውሮፕላን ምንም አውሮፕላን ቢሆን ቤንዝል እንደሚያስፈልገው አንተም ሌሎች ያስፈልገዋል። እለት እለት ተግባርን እንድትፈጽም እለት ዕለት ያለ እንቅስቃሴ ከሌሎች ጋር የተቀናጀና የተቆራኘ ነው፣ የተያያዘ ነው። ባዶን ምንም ልታደርጋት አትችልም። ሰራዊት ታስፈልጉኛላችሁ። ኢየሱስ ክርስቶስ የከፈለው ዋጋ የተሰቀለበት የመስቀል ትርጉም ኢየሱስ ክርስቶስ የተሰቀለበት የመስቀል ትርጉም እራሱ ሁለትዮሽ ነው። ህብረትን ለመቀጠል ነው የመጣው ወደ እግዚአብሔር ያለን ብረት እና ወደ ጎን ያለ ብረት መስቀሌ ነው። ኢየሱስ ክርስቶስ እዚህ መስቀል ላይ ሲሞት እሚገርማቸው በሌሎች ታሪኮች ላይ በእንደዚህ አይነት መስቀል ያልተሰቀሉ ማሰቡን አንድ እንጨት ላይ እጆቻቸው እንዲህ አይነት መስቀል ላይ የተሰቀሉ ነበሩ። መስቀሌ ግዴታ እንደዚህ ብቻ አልነበረም። ተሰቃዮቹ የሚሰቀሉት እንደዚህም የተሰቀሉ ነበሩ። እጃቸውና እጃቸው እንደዚህ ሆኖ እዚጋ ተቸንክረው እንደዚህ የተሰቀሉ ሰዎችም ነበሩ። አሁን ግን ኢየሱስ ሲሰቀል እንደዚህ ዘረጋው። ለምን እንደዚህ እንደዘረጋው ታቃለ? አንድ ወደ ላይ ወደ እግዚአብሔር፣ ሁለት ወደ ሰው ወደዚህ እንዲመጣል ህብረት። ኢየሱስ የሞተበት ወደ ላይም ለህብረት ነው፣ ወደ ጎንም ለህብረት ነው። ወደ ላይ በለው አንዴ ሞተለ፣ ወደ ጎን በለው አንዴ አጠገብል። ህብረት ሞተለ። ህብረት ነው ያስሞተው ኢየሱስን በለው የህብረት መበላሸት ነው ያመጣው ኢየሱስን ዋጋ የከፈለው ኢየሱስ ለህብረት ነው የሞተው ኢየሱስ ክርስቶስ ለህብረት ነው። ኢየሱስ የሞተለትን ነገር አናቆሽሸውም እናነፃዋለን። ስለዚህ ዮሐንስ ሲናገር ምን ብሎ ነው የተናገረው? የዮሐንስ መልእክት ዋነኛው ማሰሪያው ምንድን ነው አለ? ህብረታችን ከአብ ከእግዚአብሔር ጋር ነው አለ ወደ ላይ። ከዛ ደግሞ እርስ በርሳችሁ ደግሞ ትዋደዱ ዘንድ አለ ዮሐንስ። እዚህ ቦታ ላይ የሚናገረው ወደ ላይም ላለ ህብረት፣ ወደ ጎንም ላለ ህብረት ነው። ዋናው እግዚአብሔር ነው ብለህ አጠገብ ያለውን ሰውዬ አትመታው። ዋናውም አጠገብ ያለው ሰውዬ ነው። አጠገብሽ ያለችውም ዋና ናት። ህብረት በለው አንድ ወደ ላይ ከእግዚአብሔር ወደ ጎን ካንተ ኢምፖርታንት ነው በለው መስቀሉ ስራው ይሄ ነው። አሜን። ለዚህ ነው የሞተው ኢየሱስ። በሰውና በእግዚአብሔር መካከል የነበረውን የተሰበረውን ህብረት ቀጠለው። ሰውና ሰው የነበረውን ህብረት ቀጠለው። አንዳንድ ህብረቶች የሚገርሙ ናቸው። እንዴት ራሱ ጓደኛ እንደሆንን የሚገርም ነው። ቀጥሎልን እኮ ከዘር ከቋንቋ፣ ከሃይማኖት ከተለያየ ነገር አንድ ላይ ደምሮ አያያዘን። አሜን ዋጀን። እናንተ ህብረት ለማረግ ኢየሱስ ዋጋ ከፍሏል በለው። ተቀጥሎልን ያለ ነው በለው ተቀጥሎ ማዶና ማዶ ነበርም በለው እዛና እዛ ነበርም በለው እዛና እዛ የነበር ነው በለው በቋንቋ በዘር በሃይማኖት የማንገናኝ ተገናኘን በለው ቃ በማ በመስቀሉ መስቀል። ምንድን ነው መስቀል ማለት? ክሮስ ክሮስ ማለት መሻገር ሁለት የማይገናኙ አካላቶችን ማገናኘት ማለት ነው። እዛና ዛ ማዶና ማዶ የነበሩ አካላቶች በመስቀል ስራ በኢየሱስ ክርስቶስ የሊቀ ካህንነት ስራ ተገናኙ። ስለዚህ መጽሐፍ ቅዱስ ሊቀ ካህን የሚለው ትርጉሙ በላቲን ምን እንዶታ ቃለ ድልድይ ሰራተኛ ማለት ነው። ኢየሱስ ክርስቶስ ሊቀ ካህኑን ወደ ምድር ሲመጣ ማዶና ማዶ የነበርነውን ሰዎች ድልድይ ሆኖ አገናኘን። ኢየሱስ እኔ እናንተን ያገናኘ ድልድይ ነው። እኔ እና አብን ያገናኘ ድልድይ ነው። ድልድዩ ተሰብሮ ነበረ፣ ተቋርጦ ነበረ፣ አሁን ተቀጠለ ብለው። አንድ አብ ወደ እኔ ይመጣል ብለው እኔም ወደ አብ ሄዳለሁ ብለዋል። ድልድዩ ተሰርቷል ብለው በማ በሊቀ ካህናችን በኢየሱስ ድልድይ ታቀላል? የሆነች መሀል ላይ ከተሰበረች ይህውን ድልድይ ቢሆን እኔና ፓስተር ሜሪ እንዴት ነው የምንባበለው? መምጣት አልችልም፣ መሄድ አልችልም፣ እሷ ትመጣል። ድልድይ ተሰብሯል። አሁን እንደዚህ እኮ ነው። አብ ከላይ ይናፍቃል። አንተ እግዚአብሔርን ትላለህ። ማን ሊቀ ካህኑ ነው። ይምጣል ማን ድልድዩን ይሰራው? ማን ይቀጥለው? መጣ ኢየሱስ ድልድዩን ሊሰራው። ሃሌሉያ! እሱ የድልድያችን ሰራተኛ ነው። ተቀጥሏል በለው። አካል በመካከል ምንም የሚያቋርጥ ነገር የለም በለው። ለዘላለም ነው ለዛውም፣ በለው። የብሉ ኪዳን በለው አንዴ ጊዜያዊ ድልድይ ነው የሚሰራው የአዲሱ ሊቀ ካህን በለው አንዴ ዘላለም ተሰራ በለዋን እኔና እግዚአብሔር ተገናኝተናል። በሊቀ ካህኑ በኢየሱስ በኩል በድልድይ ሰራተኛው በኢየሱስ በኩል እኔና እግዚአብሔር ተገናኘን። እኔና ኤልያስ ተገናኘን። እኔና አንቺ ተገናኘን። ህብረት ተሰራ። ይሄ የተከፈለን ዋጋ አናቆሽሽም፣ እናነጻለን፣ እንጠብቃለን። ህብረት ሲበላሽ ኢየሱስ የሞተበት ነገር ተበላሽቷል። ከማንም ጋር ሰላምን ትከታተላለ። ጠበኛ ጦረኛ አትሆነም። ምቀኛ ሸረኛ አትሆነም። ለህብረት ትሰራለህ፣ ለህብረት ትኖራለህ። ከሰው ሁሉ ጋር ሰላምን ትከታተላለህ፣ ለእርቅ ትኖራለህ። ግንብ ይፈርሳል። ሜሴጅ አንድ ሰው ይናፍቀኛል። በሁለት ሰዎች መካከል መካከል የማይገባ ግንብ የማይሆን አንድ ሰው በመንፈስ ያያለሁ። ሰው ተለያይቶ ሲያገኝ የሚያስታርቅ የክህንነት ስራ የሚሰራ ካህናት ናቸው ይላል እግዚአብሔር። ካህናት ሰውና ሰው ሲገናኝ ደስ የሚለው ድልድይ የተሰበረ ፌሎሺፕ ሲያገኝ ቀጠል አድርጎ የሚያስማማ መስሪያ ቤቱ ላይ ይህንን ብርሃን የሚያበራ አንድ ሰው በመንፈስ ያል። ይህ ነው እንጂ ክርስትና። ምንድን ነው ክርስትና የፈለከው ማያስጨበጭበ የማስታረቅ ስራ በአንተ ተቀመጠ ብለው አታግበ የግንብነት አይደለም ብለው የድልድይነት ስራ በአንተ ተቀመጠ አንተ አስታራቂ ነው ብለዋል። አንድ ሰው አያለው ሂዶ የተጣላውን ሰው የሚታረቅ ሰው አያለው። እኔ ንጹህ እንደሆንኩ በህብረት ንጹ ሁኑ ይላል እግዚአብሔር። የዮሐንስ ሶስት መልእክት ይሄ ንጹሕ በህብረት ቅዱሳን ሁኑ፣ በህብረት ለሰው ዋጋ ስጡ። ቫልዩ ኑራ ግንባት ባትሁን ጠብ አትከታተል፣ ሰላም ተከታተል። ዮሐንስ 13 ቁጥር 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ድረስ ወደዳቸው ኢየሱስ ክርስቶስ እንደሚሄድ አውቆ የወደዳቸውን እስከ መጨረሻው ያለ ወረት፣ ያለ ማቆራረጥ እስከ መጨረሻው ድረስ ወደዳቸው። ልባርካችሁ ዛሬ የማይቋረጥ እብረት ይሰጣችኋል። አመት ከዓመት የማያገረሽበት እብረት ይሰጣችኋል። ወረት የሌለበት እብረት ይሰጣችኋል። የወደድከውን እስከ መጨረሻ የምትወድበት መንፈስ ዛሬ ይሰጣል። ይህ የኢየሱስ መንፈስ በአንተ ላይ ነው። አንድ ሰሞን ምዘጋው፣ አንድ ሰሞን ምከፍተው፣ ወረት አይኖርም ከዚህ በኋላ እስከ መጨረሻው ትወዳለህ። ያለ ወረት ትወዳለሁ ያለማቋራረጥ እወዳለሁ። የአባቴ መንፈስ በኔ ላይ ነው። ኢየሱስ ይህንን አድርጎታል። አይ ላቭ ዩ ህብረት እወዳለሁ። ህብረት ነው። እኔ ቅድሚያ የምሰጠው ለማገልገል አይደለም። እኔ ቅድሚያ የምሰጠው ለህብረት ነው። ቅድሚያ የምሰጠው እኔ ሰው ቀር የሚለኝ፣ ለምን ሰላም አላልከኝ፣ የትላንትናውን ነገር ለምን አላደረግም? ለምን ያቋርጣል፣ ጀመርካ የጀመርከውን ቀጥል ብለው፣ አባቴ የጀመረውን ጨራሽ ነው። አባቴ ወረተኛ አባቴ የለም። ጀምሮ የሚያቆም አባቴ የለም። ሰራዊት ወረት የሌለበት ፍቅር ይጀምራል። ቁጥር ሁለት ራትም ሲበሉ አጠገብ ያለውን ሰው ራት ህብረት ነው በለው። አንዴ ምሳ አይደለም በለው፣ ይሄ ነገር ይሄ ነገር ቁርስም አይደለም መክሰስም አይደለም በለው። ህብረት ነው ራት። እራት ትርጉም አለው በለው። ራት ፌሎሺፕ ነው በለው። አጠገብ ምሳ እንዳይ ኢየሱስ ምሳ ይበላም በለው። ራት ነው የሚበላው በለው። የቁርስ ሰው አይደለም በለው። ኢየሱስን የራት ሰው ነው በለው። ለምን መሰለ? ከራት ከበላ በኋላ ያድራል ካንተ ጋር ይተኛላ ካንተ ጋር ፌሎሺፕ ያደርጋላ ኢየሱስ እራት ነው የሚወደው በለው አጠገብ ያለ እራት ምንድነው ራእይ ምዕራፍ 19 ከፈለከ ቁጥር 9 ወደ በጉ ሰርግ እራት የተጠራው ብፁዕ ነው የበጉ ሰርግ ላይ ያለው እራት ነው በለው አጠገብ ያለ ምሳ የለም በለው አንዴ ምሳ የለም እራት እራት ነው ያለ እራት ፌሎሺፕ ነው በለው እራት ሕብረት ነው ዮሐንስ ራእይ ምዕራፍ 3 ቁጥር 2 በደጅ ቆሜ አንኳኳለው ማንም ቢከፍትልኝ ወደ እሱ እገባለሁ ምሳ ግን አልበላም ለ ራት እበላለሁ አለ ምሳ እስከ ስምንት ሰዓት ነው ራት አዳር ነው በለው ራት ፌሎሽፕ ነው በለው ፌሎ ርብረት ዮሐንስ 12 ላይ ማርያምና ማርታም በቢታንያ ኢየሱስ ክርስቶስን ራት ጠሩት ከዛስ ማርያም በዛ ቦታ ላይ ሽቶዋን አፈሰሰች አላዛር አጠገቡ ቁጭ ብሎ ነበር በምን ሰዓት አንደኛ ቆሮንቶስ ምዕራፍ 11 ይህ በምትሰበሰቡ ጊዜ የምትካፈሉት የጌታ ራት አይደለምን? የሚቀጠለው በሰላሳ ያለው ቅዱስ ቁርባን ስጋና ደሞ ራት አይደለምን? ራት ነው እንጂ ኢየሱስ ክርስቶስ ህብረት ስለሚወድ የሚወደው ራት ነው። ቁጥር 2 ራት ሲበሉ ዲያብሎስ በስምዖን ልጅ በአስቆርጡ ይሁዳ ውስጥ ሐሳብ ጨመረ። አስቆርጡም ይሁዳ በራት ሰዓት ወጣ። አደገኛ ፌሎሺፕ የራት ሰዓት ላይ ሂዶ ይሁዳ የጌታን እራት ህብረቱን አይችልም። አደገኛ ህብረት ባለበት ቦታ ላይ አይችልም። ይሁዳ ይሁዳ እራስ ሲበሉ ወጣ። ዛሬ በፌሎሺፕ መካከል መቆየት ይሆንልሃል። አጠገብ በፌሎሺፕ መቆየት ይሆንልሃል። አንድ ቦታ መሰንበት ይሆንልሃል። በለው አጠገብ መተከል ይሆንልሃል። እራት አያወጣም፣ እራት ያሰነብታል። ህብረት ያሰነብታል። በህብረት ትነጻለ በለው ሐሳብ አይገባብህም በለው ሶስት ቁጥር ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደመጣ ወደ እግዚአብሔር እንዲሄድ አውቆ። ኢየሱስ በለዋን አብ ሁሉን በለዋን በእጁ እንደሰጠው አውቆ በለዋን። አሁን ኢየሱስ ክርስቶስ ከአብ ሁሉ ተሰጦት ባለበት ሰዓት፣ ከፍ ባለበት ሰዓት፣ በተለቀበት ሰዓት ባደገበት ሰዓት ሁሉ እጁ ላይ እንደተቀመጠ። አሁን የመጨረሻ የክብር ሰዓት ትዝ ይላል። ይሁዳን ሲሸኘው የምታደርገውን አድርግና ሂድ አለው። እኔም ደግሞ ወደ ክብር ይሄዳለ። ወደ ክብር እየሄደበ ባለበት ሰዓት ሰዓት ወቅ ሲዝን ወቅ በለው የኢየሱስ ይሄ ሲዝን በለው አንዴ አላማውን የሚፈጽምበት ከፍ ከፍ የሚልበት ራእዩን አቺፍ የሚያደርግበት ሰዓቱ ነው። ቁጥር አራት ከእራት ተነሳ ልብስንም አኖረ አስቀመጠና ልብሱን ማበሻም ጨርቅ ወስዶ ታጠቀ። በኋላም መታጠቢያ ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀው ማበሻ ጨርቅ ሊያብስ ጀመረ። ኢየሱስ ከፍ ኢየሱስ ሁሉ እጁ ሲገባ ወደ ደቀ መዛሙርት እግር ዝቅ አለ ህብረት አገኝ ጊዜ ነው የሚከብደው፣ ህብረት አደግኩ ባልክ ጊዜ ነው የሚከብደው፣ ህብረት እጅ ምናምን ሲገባ ነው የሚከብደው፣ ህብረት ገንዘብ አገኘው ባልክ ጊዜ ነው የሚከብደው፣ ህብረት ተቀባው ባልክ ጊዜ ነው የሚከብደው፣ ህብረት ገንዘብ ያዝኩ ባልክ ጊዜ ነው የሚከብደው፣ ህብረት ሁሉ ተሳካልኝ ባልክ ጊዜ ሰው መናክ ትጀምራለህ። አጠገብ ሰው። ኢየሱስ ግን ሁሉ እጁ ሲገባ ዝቅ አለ። ኢየሱስ ዝቅ ያለው በለው እባክህ፣ ሁሉ እጁ ሲገባ ነው በለው በከበርክ ጊዜ ባለው አንዴ ዝቅ ማለት አይከብድም። ይሄ መንፈስ ዛሬ ያርፍብሃል። ኢየሱስ በዚህ ጊዜ ሁሉ እጁ ገቧል። ደቀ መዛሙርቱ ላይ መሆን ያለበት ራሳቸው ላይ ነው። ሁሉ እጁ ገቧል። አሁን መሆን የነበረበት ምን ላይ ነው? መውጣት ደግሞ ብለህ ብለህ ራሴ ላይ ወጣህ ተሌለ እንዴ! አንተ ራስ ላይ ነው መውጣት የነበረበት። ኢየሱስ ግን ራስ ላይ ሳይሆን ዝቅ አለ፣ እግራቸው ስር፣ እግራቸው ስር ዝቅ አለ። ባገኘ ጊዜ ሰው እግር ስር ትገባለ የትህትና መንፈስ ያርፍባት። የትህትና መንፈስ ያርፍባት። የዝቅታ መንፈስ ያርፍባት። መቼ ባገኘ በተቀባ ህብረት ሲኖር ትህትና ሲኖር ይቀላል፣ አገልግሎት ይቀላል፣ መታዘዝ የሆነ ነገር አለኝ ብለ አሜን አሜን የሆነ ነገር አታረግም። ተቀባው ብለህ የሆነ ነገር አታረግም። ዘማሪ፣ እኔም ፓስተር ነኝ፣ ኤፒስኮፖስ ምናምን ብለህ የሆነ ዝቅ፣ ራሴ ላይ ይወጣል። ዝቅ ኢየሱስ ሁሉጁ በገባ ጊዜ ማበሻ ነሳ፣ መታጠሚያ ነሳ። ትህትና መች ተፈተነ? እቺ ምንም በሌለች ሰዓት ሰማ ያለው ተናገር ምናም የምትለው እሱ አለም ምንም በሌለ ሰዓትማ፣ ምንም የለህም። ምን አማራጭ አለ ከመስማት ውጭ? ምንም በሌለ ሰዓትማ፣ ምንም የለህም ከመስማት ውጭ ምን አማራጭ አለ? ወንድምን ከመጨበጥ ውጭ ምን አማራጭ አለ? ትህትና ኮ የሚፈተነው ትህትና ኮ የሚታወቀው ባለ ሰዓት ያለህን አስቀምጠህ ዝቅ ስትል ነው። ትህትና ኮ ቼክ የሚደረግ ነው። አዴቦዬ የሚባሉ አንድ ናይጄሪያዊ በጣም መወዳቸው የእግዚአብሔር ሰው አሉ። እኒህ ሰውዬ ከፓስተርቹ ቀጥሎ ኮሪያ ሀገር ከሚገኘው ከፓስተርቹ ቀጥሎ በናይጄሪያ በዓለም ትልቁ ቸርች ነው በቃ የመጨረሻው ትልቁ ቸርች፣ በህዝብ ብዛት ትልቁ ቸርች ነው። መባ የሚሰበሰበው በመኪና ነው። ህዝቡ ብዙ ስለሆነ በሞተር ሳይክል፣ በመኪና ነው መባ የሚሰበሰበው፣ እንጂ እንደዚህ በዲያቆን አይደለም። አይቻልም በዲያቆን መሰብሰብ ህዝቡ ብዛት ነሳ። ከፓስተርቹ ቀጥሎ ትልቅ ቸርች ያላቸው ዛሬ አሉ። አንድ ትሑት ሰው ላሳያችሁ ነው አጨብጭባችሁ ተቀብሎ አሉ ሰውየው እንትና እንትና የሚባል ትሁት ሰው ወደዚህ ና ናና አንተ ትሁት አሉ እሳቸው። ሰውየው ወጣ። ሲወጣ ዲያቆን ነው እንዲ ያሉ ሁሉ ሰው ሲያዩ ግማሹም ያቆማል። ዲያቆን ዲያቆኑ ሲወጣ እና እዚህ ጋ ሲወጣ ምን እንዳሉ ታውቃላችሁ? ይሄ ሰው የቤተክርስቲያናችን ሁላችሁ የምትወዱት ዲያቆን ነው። እዚህ ጋ ተቀመጥ የሚል ዝቅ፣ ርግፍ ጠብ የሚል ዲያቆን ነው። ግን አሉ በአገሪቷ ላይ ዋና የእዛዛዥ ጀነራል ነው አሉ ሰውየው ከግቢ ሲወጣ በጋርድ ነው የሚወጣው፣ በወታደር ነው የሚወጣው። ጀነራል ሲገባ ግን ቸርች ውስጥ ጀነራልነቱን አስቀምጦ ማዕረጉን አስቀምጦ አንድ ተራ ሰው ወዲያና ወዲ ተመለስ፣ እዚህ ጋር ተቀመጥ፣ እዚህ ጋር አይቻልም፣ ዘርበለን እዚህ ጋር ነው የሚቀመጡት፣ እሺ እረዚህ ጋር ይሻላል እያለ የሚያስተናግድ ነው። ይሄ ሰውዬ ትሁት ነው። ለምን ያለውን አስቀምጦ ነው ዝቅ ያለው። ዛሬ ያለን አስቀምጠ ዝቅ ማለት ይሆንልሃ? ዲግሪ ተቀምጦ ቅባት ዲፕሎማ ተቀምጦ ይሄ ነው እንጂ ምንም በሌለ ሰዓት ና፣ እሺ እዛ ጋጥቃ እሺ፣ ሁሉም ይለዋል። ምን ትህትና እያለህ እንዴ ይሄን ነገር ሊነኩብኝ ነው እንዴ እንደዚህ ይሉኛል እንዴ በምትልበት ስታተስ ላይ ስትሆን ና፣ አስትባል፣ እሺ ብለህ ስትመጣ ያስቀመጥከው ነገር አለ፣ የታውከው ነገር አለ። እኔነት የለህም ማለት ነው። ተነካ አትልም ማለት ነው። የሆነ ነገሬ የሆነውን ምን አትልም ማለት ነው። ይሄ ነው ትህትና። ኢየሱስ ሁሉን አብ እጁ ላይ እንዳስቀመጥለት አውቋል። ያውቁ ግን ኢየሱስ የሁላችሁንም እግር ዛሬ አለ አጥበዋለሁ አለ። እግር ማጠብ አንድም ትህትና ለህብረት ዋና ኮንቴንት። ትህትና ካለ መቼም ቢሆን ሰው አይቀጭም። አንድም ትህትናውን አሳይ ሲሆን እግሩን ሲያጠብ ዝቅ ማለቱን አሳይ ሲሆን፣ ሁለተኛ እግር ሲታጠብ ደግሞ እግር ህብረት ነው በለው ፌሎሺፕ ነው። ህብረታቸውን አነጻው። ቀጥሎ ሊመጣ ያለ ነገር አለ። ቀድሞ አጠበው፣ ነገር ሊመጣ ላለው ነገር አጠባቸው። በኋላ ላለው ነገር እግራቸውን አጠበው። ለምን እግር ማጠቡ? አንድም ትህትናውን ዝቅ ማለቱን አስተማሪ ተጣጣቦ እንደኔት ብሎ ትህትናውን ሊያሳይ ሁሉ እጄ ገብቶ ራሳችሁ ላይ በመወጣበት ዘመን እግራችሁ ስር ነኝ ሁሉ ሁሉን ከብሬ ወደ ክብሬ እየሄድኩ ሁሌ ነገር የሞልቶልኝ አሁን እግራችሁ ስር ነኝ አገልጋያችሁ ነኝ ላገለግላችሁ ነው ብሎ አንድም ትህትናው ሲያሳይ፣ በዚህኛው ደግሞ በኩል ደግሞ ለነገ የሚሆን ህብረታቸውን እግራቸውን አጠበው። እግር ህብረት ነው መጽሐፍ ቅዱስ ሁሉም እግር የሚለውን ፓርት ስታወቅ፣ እግር ወደ ሌላው መሄጃ ሌላው መምጫ ፌሎሽፕ አርግ ከአዲስ አበባ ጋር በእግሩ ነው የሚሄደው። ሄዳ በምኑ? በእግሩ። እግር ወደ ሰው መሄጃ ነው። እግር ወደ ሌላው ህብረተሰብ መግቢያ ነው። እግር ወደሆነ ነገር፣ እግር ከሌለና ከተቀመጥክ ወደ ሌላው መሄድ አትችልም። ሌላውም እግር ያለው እግር የሌለው ከሆነ ወደ አንተ መምጣት አይችልም። እግር መገናኛ ነው መገናኛ ነው። ፌሎሺፕ ማድረጊያ ነው። እግር ከክፉዎች ጋር ህብረት እንዳይኖረ እግርን ጠብቅ። ክፉ ፌሎሺፕ ማቆም ከፈለግ እግርን ነው የሚጠብቀው። ምሳሌ አንድ ሰባት በኃጢአተኞች መንገድ እንዳትሄደ እግርን ፈቀቅ አርግ። በሙሉ ህብረት ካወራ የሚያወራው ስለ እግር ነው። አሁን ኢየሱስ ለነገ እግራቸውን ሊያጠብ ህብረታቸውን ሊያነጻ፣ ስሙኝ፣ ተከተሉ። ወደ ስምዖን ጴጥሮስም መጣ እርሱ ጌታ ሆይ አንተ የኔን እግር ታጥባለህን? አለው። እግሬንማ አታጥብም። ጌታ ሆይ ነው የሚለው። ጌታ ሆነ የኔን እግር ልታጥብ? ጌታ ሆይ እግሬንማ አታጥብም ሲለው፣ ቁጥር ሰባት ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ። አሁን እየሰራ ያለሁትን ስራ ዝም ብሎ መተጣጠብ መስለዋል። አንተ እያደረግህ እኔ ፕሮፌቲክ ነው እየሰራ ያለሁት ዘመን ነው እየዋጁ ያለሁት። የሚቀጥለውን ሰዓት ነው እየዋጁ ያለሁት። የሚቀጥለውን ሲዝን እያስተካከልኩ ነው። በመካከላችሁ በታኝ ሊገባ ስለሆነ እንደዚህ የሚል ቃል ተብሎ እንደተጻፈ እረኛውን ምታ፣ በጋው ይበተናል። እረኛውን ስትመታ መንጋው በሙሉ ይበተናል ተብሎ የተጻፈው ቃል እኔን ሊመቱኝ እናንተን ሊበትኗችሁ ሊለያዩችሁ ስለሆነ የሚቀጥለውን ዘመን የምታልፈው እግር ሲስተካከል ህብረት ሲስተካከል ብቻ ነው። አንድም ምን ይለዋል? ይሄንን ከመንጋና የሚሰፋው መንጋው ይበተናል፣ እረኛው ምታው። ኢየሱስ ቀጥሎ ሊመታ ነው። ሊበታተኑ ነው፣ በሶስት አቅጣጫ በአራት አቅጣጫ። አንዳንዱ አላቀም እስከሚል ድረስ ጴጥሮስ ብድግ ብሎ ኢየሱስን አላቀም ሊለው ነው። በገረድ ፊት ሊኪደው ነው፣ አላቀም ሊለው ነው። ኢየሱስ ህብረት ሊበላሽ ነው፣ ፌሎሺፕ ሊበላሽ ነው። አላቀም አቃ አለው ሊመጣ ነው። መጽሐፍ ቅዱሴን ሳጠናው ጴጥሮስ ከክህደቱ በሁለት ነገር ተመልሷል። ከካደበት ተረድቶ የተመለሰው በሁለት ነገር፣ አንድ ሉቃስ 22 ሰይጣን እንደ ስንዴ ሊያበጥረ ፈለገ እኔ ግን ስላንተ አማለድኩ ስለተባለ፣ ስለተማለደለት ሰይጣን ሊያበጥረው በመጣ ጊዜ ኢየሱስ ክርስቶስ ለጴጥሮስ ማልዷል። እሱ ምልጃ መለሰው። ሁለት ደግሞ የጴጥሮስ እግር ስለታጠበ ዛሬ ስለነጻ ተመለሰ። እማደርገውን አታቅም፣ በኋላ ግን ታስተውላለህ። ጴጥሮስ አይ ጴጥሮስ እንደ ጴጥሮስ ምልሳለ። ለእኔ ጀግና የተሳሳት አደለም። በስህተቱ የተመለሰ ሰው ጀግና ነው ለእኔ። በስህተቱ ያልቀጠለ ደንዳና ያለው ነው ያልደነደነ ሰው እንዴት አሪፍ ሰው መሰላት! እውነት እኔ ሰው አይሳሳት፣ አይደለም ነገር ግን በስህተቱ የሚ ጴጥሮስ እኮ ሁሌ ይቸኩላል፣ ሁሌ ይመለሳል። ስምንት ጴጥሮስም የእኔን እግር ለዘላለም አታጥብም አለው። አይ ጴጥሮስ፣ አታጥብም ብሎ ሊከስር ነበር። የእኔን እግር ለዘላለም አታጥብም አለ። ትሁት እኮ የሆነ መስሎት ነው። ኢየሱስም ካላጠብኩህ ከእኔ ጋር ድልፋንታ የለህ። ልጠብህ ቶሎ ላስተካክል ቶሎ ላንጻ ቶሎ ፌሎሺፕህን ልስራል ቶሎ እድል ፋንታ እንዲኖርህ ህብረትህን ልስራል ቶሎ ቶሎ ላስተካክል ላንጻ ልጠብህ አለው። ወዲያውስ ጴጥሮስ አረ አለ ጴጥሮስ ታጥበኛለሁ፣ እጄንም፣ ፊቴንም፣ ራሴንም ሰውነቴንም፣ አበቃ ካጠብከኝ ሀገር ሻወር ልውሰድ አሉ። ሻወር አይሆንም አሉ ሰው አለ እጁን አይደለም ሰውነቱን አደለም እግሩን ከታጠበ በቂ ነው። ዛሬ እግዚአብሔር እግራችሁን ይጠበው፣ ህብረታችሁን ያንጻው፣ አይምሮን ያስተካክለው፣ ቀናተኛነትን ይለውጠው፣ ቅመኝነትን ይለውጠው። እግሩን የታጠበ ሁለመናውን ታጥቧል። ህብረቱ ተስተካክሏል። አንተው መስተካከል ያለ በህብረ ብቻ ነው። አንተ መንጻት ያለበት በእግሩን የታጠበ ሁሉ ነገሩ ታጥቧል። ኢየሱስም እግራችሁን ብቻ ታጠቡ ሌላው ንጹህ እግሩን የታጠበ በሁሉ ንጹህ። ፌሎሺፑን ያስተካከል በሁሉ ንጹህ። ሳምንት በህብረት ስንነጻ፣ በህብረት ስንባረክ፣ ህብረታችን ሀሪፍ ሲሆን ምን ምን ይስተካከል፣ እማይስተካከል የለም። መዓት በረከት ነው የሚለቀቅልን። ህብረትስ ይነጻ፣ ህብረትስ ይስተካከል፣ ፌሎሺፕስ ይስተካከል፣ ከሰውም ከእግዚአብሔር ጋር ህብረትስ ይስተካከል። እማይስተካከል እማይነጻ ነገር የለም። ሰው እጁንም ራሱንም መታጠብ አያስፈልገው እግሩን ከታጠበ